እናንተ እንዴት ናችሁ? ያው እንግዲህ እየተጨቃጨቀንም ቢሆን አለው በህይወት አለው። እንግዲህ ውድ ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ይስፋ ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰብ ቪዲዮ ይዤ ነው የመጣሁት። ምንድነው ዛሬ ያዩን ፈልጊያት በቃ ትክክለኛ በኋላ እንዳታዝንብኝ፣ እሷ ትክክለኛውን ነገር ልነግራት ወሰንኩኝ። ውድ ቤተሰብ እና እስኪ ልደውልላት ቤት መሆኑ ነው። እና ውድ ቤተሰብ አዩ ጋር እየደወልኩላት ነው ቤት ቤት እጄ አዩን ብቻ ባገኛት ደስ ይለኛል። ውድ ቤተሰብ እየደወልኩላት ነው እና እስኪ ዛሬ ለአንድ እና ለመጨረሻ ጊዜ ያው እንግዲህ ደውዬ ነገ በቃ ሌላ ነገር ለነግርሽ ፈልጌ ነው። ተገናኝተን ምናወራ አይሻልም? ቤት ከሆንሽ በቃ ፈልጌሽ ነው። ከዚህ በኋላ ላታገኝም ትችያለሽ። አይዞሽ በቃ ለዛሬ ብቻ አግኝኝና፣ ለዛሬ አግኝኝና ፈልጌሽ ነው። በቃ ለብርቱ ጉዳይ ፈልጌሽ ነው። አየህ ከዚህ በኋላ አልመጣብሽም እያስባለሁ አማት ነው ያደረችው። አሁን ከጸበል መጣ ከኝታለች። ስለዚህ ምን ጸበል ከሆነም ደግሞ ውጭ ላይ ነው የማገኘት። ቤት እንዳትመጣ የእሷ ጸበል ምን ዋጋ አለው ብለሽ ነው? ምን ቤት እንዳትመጣ ወይ ውጭ ላይ አገኛለሁኝ። ሰው ተጠምቆ ካልተ ካልዳነው ምን ዝምብላ መጠመቁ ምን ዋጋ አለው? የእሷ ከንቱ ነው እኮ ዝምብላ ነው የምንለፋው። ጭራሽ እየባሰባት እኮ ነው፣ ጸበሉ ነው የሚያብስባት። ጭራሽ ሊቀርብባት ነው የሚሻለው። ለማንኛውም በሷ ዙር አይደለም በራሴ ዙር ነው ፈለግኩሽ፣ ላግኝሻይ። በቃ ቤት አልመጣም፣ ደርስ፣ ደውልሻለሁ። እሺ እሺ እሺ። ውድ ቤተሰብ ሰምተ እና ውድ ቤተሰብ ምንድነው? ከቤቷ ድረስ እጅ አለ። አንቺ ልጅታ፣ እሷ ላለማስለፋት እስቲ አንኳኳና እሷ ላግኛት። ውድ ቤተሰብ የእኛው እጄ እኮ አሁንም አይችልልኝ ከእዛ ለልብ አይንቀሳቀስልኝ

እኔ አሁን በቃ ምክንያት ከዚህ በኋላ ከሷ ጋር ንግግር አይኖረኝም። ሽማግሌም ምን እንትን ብያለሁ። ንብረቷንም በቃ እንድንካፈል ወይ ደግሞ ተሽጦ የድርሻችን አይሻልም? ይሸጥና፣ ምክንያቱም አንደኛ ቤቱም ስላላለቀ፣ ወይ ተሽጦ በቃ የራሷን ድርሻ ድርሻዋን ትወስዳለች፣ እኔም ድርሻ ወስዳለሁ ማለት ነው። እኮ ይህን እኮ አሁን እኮ እናንተ ናችሁ መስማማት የነበረባቸው፣ ተገናኝታችሁ ያለውን ነገር በደንብ አውርታችሁ እኮ እያየሻታል። እሺ ስታየኝ እዛ ስትጨርጭራ እንደት ነው? አንተም እኮ ነው ይዘህ መምጣት አንቺን እኮ እንደሌላ ሰው ስለማላየሽ ነው። ያው ያለውን ነገር ልንገርሽ ብዬ ነው የመጣው። ኦፊሻል አይሻል እንደዚህ ችግሩ ዞሮ እኮ እኔ እንደሌላ ሰው አላየሽም ስትለኝ፣ እኔ ያላከበርኩኝ ምን አገባኝ እኮ። ስለዚህ አንቺ ምን ታለሽ? አይደለም አንቺ ማለት ነው አሁን ይሸጥ ነው የምትይው? እንደዚሁ ባለበት እንካፈል ነው የምትይው? ምንድን ነው የምትመክሪ? ከዚህ በኋላ ከእሷ ጋር መኖር አይመቸኝም። በቃ ጨርሻለሁ። ምክንያቱም በጣም ትግስት ያለቀ በቃ እውነት እራስን እስከማጥፋት ድረስ፣ እንግዲህ ከዚህ በለጠ ምንም ነገር የለም ከራስ ከማጥፋት ነገሮች አሉ እኮ አልኩሽ እኮ በቃ ማሆን ነገር ስለሆነ እኔም የራሴን እና ህይወት ነው የራሷን በቃ ድርሻዋን ይዛ እንትን ምክንያቱም እሷ በቃ ይሄንን ነው በእርግጠኝነት እሷ ጭንቅላቴ ልክ አይደለም። በቃ ለእዛ ነው። ልጅ የሆነ ቢያንስ ነው ነው መልካም ነገር ብታስብ ኑሮ እንደዚህ ማትሆንም ነበር። እኔ መልካም ነገር እያሰብኩላለሁ እሷ ታርፋለች። ሰው ሀገር ላይ እረፍት፣ እንደዚህ እዚህ ደግሞ እረፍት እንድታረግ ሳስብ፣ እሷ ሌላ ተንኮል ተንኮል ታስባለች። ያገራት ማ ሰው አለ እናት መካሪማ አላት፣ ከባድ መካ ጠበቃው ሁላ ሳቀጥር ትቀራለች እሷ ስለዚህ አሁን ምንድን ነው ቤተሰቦቼም እንዳያዝኑብኝ፣ እንደዚህ ለአንቺ ሳልነግርሽ ምንም ነገር እንቅስቃሴ አላደረግም ብዬ ነው ብቻ እኔ እጀር ራስ በጣም እያመመኝ ነው። እጀር እያመመኝ ነው። ድጋሜ ደሞ አሁን ተመለሰም ብንታረቅ ራስን በገለኝ ለደምሴ ነው በጣም ነው ሰጋው ነው። የሰው ልጅ ተስማምቶ ካልኖር ተስማምቶ መለያየት አስፈላጊ ነገር ነው። በቃ ጥላቻ፣ ይሄ በቀል ምናምን ምንም ነገር ነው የማይደርገው እኮ በግድ የሚሆን ነገር የለም። ነገር ግን አንተ እስኪ ተረጋጋ፣ ትንሽ እስኪ ጠብቅ፣ ለመጠበቅ ሞክር። ምን ያክል ተስፋ እንደቆረጥኩኝ እኔ ብታቂ ማለት ነው ብታቂ ውስጤ ሆነሽ በገብተሽ ጭንቅላቴ ውስጥ። አሁን የአንቺ ጭንቅላት የኔ ጭንቅላት አንቺ ቢሆን የምር ምን ያክል ተወጥሬ እንዳለሁት በእውነት። እኔ ደግሞ ከተናደርኩ የምናገረውንም አላቆም። በጣም በቃ እኔ እንጃ ጭንቅላቴ በጣም እየተረበሸ ነው። እሺ ስማኝ፣ ልንገርክ አንድ ነገር። ንብረቱን ስጣት፣ ተካፈሉ። በዚህን ሰዓት ሽያጭ ምን አክል እንደወረደ ታውቂያለሽ። ማለት ዋጋ እንደማይወጣለች ታውቂያለሽ። እና እሷም እኮ የሰው ሀገር ለፍታለች። አንተም ብትሆን ደክመበታል እኮ። ለምንድን ነው በማይሆን ዋጋ የሚሸጠው እኮ? በቃ ከዚህ ሁሉ ተካፈሉና አንተ የምታረገውን አድርግ፣ እሷም የምታረገውን ታድርግ። ከዛም በኋላ እግዚአብሔር እህልሃችሁ አንድህ ነው ካለ ማለት ነው

ይገባኛል። ይገባኛል የአንቺ ስሜት እኮ እኔ ጋር ስላለ ይገባኛል። ግን ምንድን ነው በቃ አንድ ጋር ያቻንቺ እኔ ሀሳብ ከተቀበለች ትቀበል፣ አለበለዚያ የራሷን የምትፈልገውን ነገር ማሰብ ትችላለች። እኔ ያሰብኩት ይሄ ነው። እሷ በመፈለገችው መንገድ ይሄዳሉ። ችግር የለም። አልገባም። አልፈለኩም